ሰዎች ወደ ሲዳማ ክልል አስቂ ነገሮች እየበዙ ነው። ይምሩን ብሎ የሸሟቸው አመራሮች ከህዝቡ ጋር እየተበሻሸቁ ይመስላል። ላጠፉት ጥፋት ማስተካከያ የሚወስዱበት ችሎታ ሲያጡ ከህዝቡ ጋር ምላስ እያወጣጡ ይበሻሸቃሉ። ከህዝቡ ምንም አይነት ድጋፍ ሲያጡ ስለ እነሱ ተቋሙ የተጻፉ ጽሁፎች የተፈሰተባቸው ሚዲያዎችን ላይክ ያደረጉትን እያሰሩ እንደነበረ የባለፈው ዘገባችን ላይ የተካተተ ነው። ከዚህም ይባስ ብሎ እስከ 500 ሺህ ብር ድረስ መድቦ ቲክቶክ አካውንት ሊገዙ እየፈለጉ እንደነበረም በዘገባችን ተካቷል። እንደምታውቀው ተቋሞ የተጀመረው በታዋቂው የሲዳማ ልጅ በሆነው ድምፃዊ ዮሐንስ በቀለ ወይም ቶክቻው በኩል እንደሆነ ይታወቃል። ቤተክርስቲያን ክርስቲያን ውስጥ እንደገባ ውሻ ድንብርብራቸው የወጣቸው የክልሉ አመራሮች አንዱንም ላይሳካላቸው አስር እያባረሩ ይገኛሉ። ለማምለጥ አማራጭ ነው ብሎ ያሰቡትን ሁሉንም እየሞከሩም ነው። በገንዘብ የተከዙ አስር ሰዎች የማይመለከቷቸው ፌስቡክ ላይ የተለያዩ የሐሰት ፖስቶችን እየፈሰቱም ይገኛሉ። በማንም እርዳታ እየተሰራ ያልሆነው የክልሉ የአመራሮችን ተቋሙ እንቅስቃሴ አንድ ሰው ማለትም ቶክቾ ብቻ በማስመሳት ከውጭ ሀገር ገንዘብ ድጋፍ እየተደረገ ነው ለማለት የሲዳማ ህዝብን ለማሸበር እየተዘጋጀ ሰው ነው የተነሳ ሰው ነው ምስል ቶክቾን እየወነጀሉትም ነው። ከዚህ ጋር ተያይዞ በገንዘብ በገዙት ፌስቡክ ፔጃቸው ላይ ከአንድ ግለሰብ ገንዘብ እየተላከለት እንደሆነ ጀጉባ የሚባል ሰው ስም ጠቅሶ ፖስት እያደረጉና ሲዳማን ሊያሸብሩ የተዘጋጁ በውጭ ኃይል እየታገዘ ያለ ኃይል አለ ሲሉ የሲዳማን ሀሳብ ለማስቀየር እና ሀሳባቸው ልደበላልቁ እንደተነሱ ቶክቻውም ተናግሯል። እስኪ ከአርቲስት ቶክቻው ምን እንዳሉት ሰምተን እንመለስ። ምን ማለት ነው? አሁን ሲዳማን ካላሸብርን ሞተን እንገኛለን የሚሉ ምናምን ብላቸው የሰራቸው በነ ታሪኩ ለማ የሚቀነባበር ጽሁፍ አሁን ፌስቡክ ላይ ለሚለቀቅ ምንድን ነው? አሁን ምን ምን ማለት ነው እናንተ አሁን በእናንተ ቤት በቃ እንደው አጋልጣችሁ ሞታችሁ ወይ የሆነ እንደው ልታሳጡ በቃ እንደው ምንድናቸው? አሁን ምን ማለት ነው? ሲዳማን እያሸበረ ያለው ከእናንተ ውጭ ማን ነውና ነው? አሁን እናንተ ሲዳማን ካላሸበርን የሚሉ እናንተ ሲዳማን ወክላችሁ ለምንድን ነው የምትናገሩ? ሲዳማን በየትኛው ማንነት ነው ሲዳማን የምትወክሉት? መልሱልኝ እስኪ። የትኛው ማንነታቸው ነው ሲዳማን የሚያስወክላቸው? ከእንደገና ገንዘብ እየተላከ እነ ጆቦላ ምናምን ምንድ ነው የምትዘባርቁት? ምንድ ነው የምታወራሁት? የምን ገንዘብ ነው የሚላከው? ልክ በቃ ገንዘብ እኛ በቃ ፈንድ እየተደረገልን ከውጭ ሀገር ከአሜሪካ ከአውሮፓ በቃ ገንዘብ እየተላከልን በቃ እኛ ምን ምንናገረው ምንታገለው ለሀገራችን ተራበ ብለን የምንወጣው ገንዘብ እየተላከልን ነው ማለት ነው። ምንድነው አሁን እናንተ ልትገልጦ የፈለጋችሁት ምንድነውስ? ደግሞ የምትሸሽጉት የምን ገንዘብ ነው የምታወሩት? ምን የምን ገንዘብ ነው የምታወሩት? ምንድነው? የምን ገንዘብ ከውጭ ሀገር እየተላከ ጆቦላ በሚባል ምናምን ልክ በቃ ተግመገመ። ኢንፎርሜሽን መረጃ እንዳቀረባችሁ ይመስል ከመረጃ ጋር ጣቅሳችሁ ስልክ ቁጥር እኮ ነው ያስቀመጣችሁት። የሆነ አገር ስልክ ቁጥር ነው ያስቀመጣችሁት። እኔ አላውቀውም ስልክ ቁጥሩንም ሲጀመር ጀምሮ ግን ከቶክቻው ከሰማነው ንግግር አመራሮቹ ማምለጫቸው ነው ያሉትን መንገድ እየሞከሩ እንደሆነና መንገዱንም እንደጀመሩ ያሳያል። በተለያዩ ክሶችና በተጨባጭ መረጃዎች እየተከሰሱ የሚገኙ ሙሉ የክልሉ ርዕሰ መስተዳድሩን ጭምር በወንጀል የተጨማለቁ እየተፈተሹና እየተገመገሙ የሚገኙ ልናመልጥበት እንችላለን ብሎ ያስቡትን የቱንም ነገር እየፈለጉና አስሩ ላይ እጃቸውን እያስገቡ ይገኛሉ። የፌስቡክ አካውንት መግዛት የቲክቶክ አካውንት መግዛትን የመሳሰሉትና በክልሉ መንግስት ሰራተኛ የሆኑ ሰዎች የራሳቸው ፌስቡክ ላይ የተለያዩ የሀሰት መረጃዎችን እንዲፖስቱ እያስገደዷቸው ነገሩ አግበስብሶ ለማለፍ እየሞከሩ ነው። ከዚህም ይበልጥ ብሎ ትላንትናውም ዜና እንደገለጽኳቸው መረጃዎችን የሚሰጡ የሲዳማ ምንጭ የሆኑትን የሲዳማ ኑስንና ና የቶክቻውን አካውንት ሪፖርት በማድረግ ዋርንጋ ሰጥቷል። ሁሉንም መንገድ ሞክሮ ሲያጡ አሁን ደግሞ ለህዝብ ወደ ህዝብ መድረስ የምንችለው በሶሻል ሚዲያ በኩል ነው ብሎ ስላሰቡ በሶሻል ሚዲያ ከበድ ያለ እንቅስቃሴ መጀመራቸውን ለሲዳማ ህዝብ ግልጽ እንዲሆን በኩል ጥሪ ያቀርባሉ። ከዚህም ጋር ተያይዞ አርቲስት ቶክቻው የሲዳማ ታጋይ ብሎ የሚጠሩትን የታሪኩን ለማስብ ጠርቶ የሲዳማን ህዝብ አትወክሉም ስልም ተናግሯል። ቶክቻው በንግግሩ የሲዳማን ህዝብ አትወክሉም ያለበት ምክንያት በውጫቸው ምንም አይነት መረጃ ሳይኖራቸው አንድ የውጭ ሀገር ስልክ በማስቀመጥ በዚህ ስልክ እየተረዱ ነው ስሉ ያሉት ንግግር፣ ይህ ንግግር ምንም አይነት መስረጃ አይደለም። በቂ መስረጃ እንኳን በእጃቸው አይኖርም። ምንም ነገር ሳትይዙ ነው ልትከሱ የፈለጋችሁ። እስኪ ተጨባጭ መረጃ ይዛችሁ ለቶክቻው የተላከ ብር መጠን ገምግማችሁ አካውንቶቻችን ቼክ አድርጋችሁ ለመናገር ቻሉ ስልም ተናግሯል። ከዚህ ጋርም አያይዘው ሰርቼና ለፍቼ አመጣሁት ገንዘብ አለ ተላከ በምለው በእናንተ ተራ ሪፖርት ባንክ ሄዳችሁ ብሬን ብታዘጉብኝ፣ የእናታችሁ ሆድ ውስጥ አትገቡም፣ አታመልጧትም። ነፍሳችሁ ነው ከስጋችሁ ምን ይየውስ በስሜታዊ ንግግርም ተናግሯል። ስልክ ቁጥር እኮ ነው ያስቀመጣችሁት። የሆነ አገር የውጭ አገር ስልክ ነው ያስቀመጣችሁት። እስኪ ዛሁን ስልክ ቁጥሩን ባስቀመጣችሁበት ቦታ ላይ የተላከበትን ሪሲትና ደረሰኝ እስኪ እንደው ከተላከ በየትኛው ባንክ ተላከ ከተላከበት ባንክ ቤት አውጡና አምጡ። እስኪ እናንተ እውነተኞች ከሆናችሁ በጣም ነው የምትገርሙት። የት አለ? የላችሁማ። ምንም የምታቀርቡት ነገር ስለሌላችሁ እውነት ለማስመሰል እንደው በቃ የሆነ ስልክ ቁጥር ምናምን። እናንተ ዘርፋችሁ የህዝቡን ዘርፋችሁ የሰበሰባችሁት የህዝቡ ገንዘብ፣ የሲዳማ ህዝብ ገንዘብ ህጋቢ ሆነው እኛ ደግሞ ደክመን ያገኘናትን እችል ብጣሽ ሳንቲ አግዳለሁ ብለህ እናት ጉርጓድ ትገባለ። እናት ጉርጓድ ትገባለ። ሆ ከመኖር ማግድ ከመኖር ወንድ ሞክረ እስኪ ወንድ ወንድ ሞክረው እንተያያለን። ይሁን ወንድ ሌባ፣ ወንበዴ፣ የለየላችሁ ወንበዴ አንተ። እናንተ ዘርፋችሁ የሰበሰባችሁት ዘርፋችሁ ያጠራቀማችሁት ብር ህጋቢ ሆኖ እነ ቶክቻው ደግሞ ደክመው ሰርተው ላባቸውን ጠብ አድርገው የመጡትን ገንዘብ አግዳለሁ ካልክ በሕይወት ላይ ትፈርዳለህ። ወንድም ይውል ትፈርዳለህ በሕይወት ላይ ታሪኩ ለማሁን ማናችሁም ሁን። እናንተ አደላችሁ እንደ የህዝባችንን የሲዳማን ሀብት እየበዘበዛችሁ እንደፈለጋችሁ እየረጫችሁ ያላችሁት ገንዘብ ጥቅም ከተባለ እኮ ትላልቅ ብር ከማገኘ የማገኘበትን ትቼ ነው ለህዝቤ ድምፅ ለመሆን የመጣሁት። ገንዘብ ብርቃችሁ እናንተ፣ ሳንቲ ብርቃችሁ እናንተ። በአንድ ሺህ ብር በሁለት ሺህ ብር ህዝባችሁን የምትክዱ ሆዳሞች እያስወደዳችሁ። ውዴ ጃሾ ቤተሰቦች በአሁኑ አካሄድ ነገሮቹ ከቁጥጥር ውጭ እየወጡ ያሉ ይመስለኛል። ከዚህ ጋርም ተያይዞ የተለያዩ በገንዘብ የተገዙ አካውንቶች ከዚህ በኋላ አመራሮችን የሚደግፉ ፖስቶችን ይዞ እንደሚወጡ በግልጽ እየተናገርኩኝ፣ እናንተ ግን ጠቃሚ መረጃ ወይንም ታማኝ የምንጭ የምትሉትን መርጣችሁ ክልሉንም ሆነ አርቲስቶቹንና አክቲቪስቶችን አብዛኞቹ ታስሮ ያሉት ውጭም ሆኖ እየታገሉ ያሉትን አርቲስት ቶክቻውንም ጨምሮ ቡድን ሰርተው ለእስር ሊዳርጋችሁ እየፈለጉ ያሉትን በአግባቡ በመመልከት የሚሆናችሁን ሚዲያ ተከታተሉ ላሉ ውድ የጃሾ ቤተሰቦች የዛሬው ቪዲዮ ከተመቻቸው ሆናችሁ ላይክ እንዲሁም ሀሳብ አስተያየታችሁን በኮመንትና ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃም እንድደርሳችሁ ደግሞ ደውል ምልክቷን ማብራቱን እንዳረሱ እያልኩኝ እምንለያችሁ ይሆናል። ይህ ጃሾ ሚዲያ ነው።